ይስጥልን ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያለን እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ ፕሮግራማችን ላይክ ናሸር ሸር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። በኤርትራና በኢትዮጵያ መካከል የባህር በር ይገባኛል የሚለው ጥያቄ አሁንም ድረስ መነሳቱ እንደቀጠለ ነው። በተለይም በኢትዮጵያ በኩል ጥያቄው ተጠናክሮ የቀጠለ ሲሆን ኤርትራ በበኩሏ አሁንም እንደ ግብፅ ያሉ አጋፋሪዎቿን ይዛ ማንገራገሯን በቀጠለችበት ወቅት ከወደ ነጩ ቤተ መንግስት ለካይሮና አስመራ ያልተጠበቀ መረጃ ተሰምቷል። የአሜሪካ አነጋጋሪ የመፍትሄ ሀሳብ የመጣው ጀኔራሎቻቸው በእርጅና ሞት የተመናመኑባቸው ኢሳያስ አፈወርቂ ወደብ ሰጥተው ለመገላገል ወደ ሳውዲ ባቀኑበት ወቅት መሆኑ ደግሞ ለካይሮ አስ አስደንጋጭም አሳፋሪ ሆኗል እየተባለ ይገኛል። በኤርትራ ለኢትዮጵያ ኢትዮጵያ ባህር በር እንዳትሰት ግብፅን አምሮ ሌሎች ሀገራትም ከግብፅ ጋር በመጣመር የደገፎ እንዳለ እየታየ ሲሆን በተለይ እንደ ጅቡቲ፣ ሶማሊያ፣ ሱዳንን የመሳሰሉ የቀጠናው ሀገራት ተጠቃሽ ናቸው። አንጻሩ ጉልበተሞች ልዕል ሀያላን ሀገራት ደግሞ ኢትዮጵያም በመደገፍ ላይ የመሆናቸው ጉዳይ ነገሩ ለኢትዮጵያ ድልን የፈጠረ ስለመሆኑ እየተመላከተ ነው። በዝርዝር የምንመለከተ ጉዳይ ይሆናል። በሌላ በኩል ደግሞ ከተመሳሳይ ጾታ አፍቃሪነት ጋር ተያይዞ ከትላንት ጀምሮ በማኅበራዊ ሚዲያው ላይ ትልቅ መነጋገሪያ ከሆነው የጋዜጠኛ ሶፎንያስ ጉዳይ ጋር በተያያዘ አሁን የተሰሙ አዳዲስ መረጃዎችን አክለን ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። መጀመሪያም የጋዜጠኛ ሶፈንያስ መረጃ በማስቀደም ስንጀምር ከተመሳሳይ ጾታ አፍቃሪነት ጋር ተያይዞ ትልቅ መነጋገሪያ የሆነው ጋዜጠኛ ወደ ማገገሚያ መግባቱ ተሰማ። ከረጅም ጊዜ ያለመረጋጋት በኋላ ወደ ስራ የተመለሰው ጋዜጠኛ ሶፈንያስ አዲስ ስራው መታገዱ ተሰምቷል። ከወራት በፊት ደረሰብኝ ካለው ከባድ አእምሮ ችግር እንደ ድብርት አገግሞ መመለሱ ያወጀው ጋዜጠኛ ሶፈን ያስዋ ሲሆን በበርካቶች ርብርብ ወደ ሙያው ተመልሶ አሻም ቴሌቪዥንና እና ትርተ ኤፍኤም ራዲዮ ላይ ስራ እንዲጀምር መደረጉ የሚታወስ ቢሆንም ከሰሞነኛው አነጋጋሪ ክስተት ጋር በተያያዘ አሻም ቴሌቪዥን ከጋዜጠኛው ጋር የነበረውን የስራ ውል ማቋረጡን እወቁልኝ ሲል መግለጫው አውጥቷል። አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲዮን ከስራ ማገዶን ዛሬ ህዳር 30 ቀን 2018 ዓ.ም በሰጣው መግለጫ አስታወቀ። ውሳኑ የተላለፈው በጋዜጠኛው ላይ በማህበራዊ ሚዲያት ስራቸውን ከኢትዮጵያውነት ባህል ወግ፣ እንዲሁም ሃይማኖት ያፈነገጠ ተግባር የሚያሳይ መረጃ ተከትሎ ነው። ድርጅቱ ጋዜጠኛ ሶፎንያስ ዋሲዮን በኮንትራት ውል የዜና አቅራቢነት፣ የሶፊ ሸው የመዝናኛ ዝግጅት አዘጋጅና አቅራቢ እንደነበረ ገልጿል። ይሁን እንጂ ከኅዳር 29 ቀን 2018 ዓ.ም ጀምሮ በተለያዩ የማኅበራዊ ሚዲያ መድረኮች ላይ በድምፅ በጽሑፍና በተንቀሳቃሽ ምስል ጭምር የተደገፈ መረጃ ሲዘዋወር መታየቱን አረጋግጧል። አሻ ሚዲያ ይህን መረጃ ተከትሎ ሶፎንያስ ማብራሪያ ጠይቀው ጋዜጠኛ አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ ከሚል አጭር ምላሽ ውጭ ሌላ ተጨማሪ ማብራሪያ ለመስጠት ፈቃደኛ አልሆንም። ድርጅቱ በመግለጫ የኢትዮጵያ በዓል ወግ የህብረተሰቡን እሴትና ሃይማኖት የሚያከብር ኤዲቶሪያል መርህ እንደሚከተል አጽኖ ሰጥቷል። በመሆኑም ጋዜጠኛው የተሰራጨባት ድርጊት የሚዲያውን ኤዲቶሪያል ሆነ የማኅበረሰቡን እምነትና እሴት የሚጻረር በመሆኑ ድርጊቱ በጽኑ እንደሚያወገዝ እና ተቋሙን እንደሚወክል አስታውቋል። አሻ ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፍን ያስዋ ሲሆን በፈጸመው ከባድ የማህበራዊ እሴት እና ኤዲቶሪያል ጥሰት ምክንያት የነበረው የሥራውል ከዛሬ ህዳር 30 ቀን 2018 ዓ ም ጀምሮ መቋረጡን አስታውቋል። በቀጣይ መረጃ በምስራቅ አፍሪካ ያለው ሁኔታ አሁንም ድረስ በአንድ በኩል ጥዛት በሌላ በኩል ደግሞ ተስፋዎችን አንግቦ እየተካረረ ቀጥሏል። በሌላ በኩል ግብጽን ያስበረገገና ከፍተኛ ስጋት ውስጥ የጣለ የቀይ ባህር መውጫ መፍትሄ ከፊታችን እየመጣ ስለሆነ የሚያሳዩ ተስፋ ሰጪ መረጃዎች ብቅ ብቅ እያሉ ነው። በሁለቱ ሀገራት መካከል አሁንም ድረስ ጦርነት ይቀሰቀሳል ተብሎ ስጋት እየተበራቱ የመጡ ሲሆን በሌላ በኩል ደግሞ ይህንን ጦርነት ለማስቀረትና ቀጠናው ሰላም ሆኖ እንዲቀጥል ለማድረግ ስጋት የገባቸው ሌሎች ሀያላን ሀገራትና በዚያ ቀጠና ላይ ጥቅማችን ይነካብናል ብለው የሚያስቡ እንደ ሳውዲ አረቢያና የተባበሩት አረብ ኤሚሬትስን የመሳሰሉ ሀገራት ጉዳይ በሰላማዊና በድርድር እንዲፈታ ጥረት እያደረጉ እንደሆነ ተሰምቷል። ይህ ደግሞ በዋናነት በአሜሪካ ፊት አውራሪነት እንደሚከናወን የተነገረ ሲሆን ከሰሞኑ የአሜሪካ ስቴት ዲፓርትመንት የኢትዮጵያን ጠቅላይ ሚኒስትር ዶክተር አብይ አህመድ እና የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ፊት ለፊት ሊያገናኝ የሚችል ምክር ሀሳብ መሰንዘራቸው በእርግጥም ፕሬዚዳንት ትራምፕ በሁለቱ ሀገራት ውዝግብ እና ግጭት ምክንያት ቀጠናው ወደ ተለየ ትርምስ እንዳይገባ ለማድረግ ቆርጠው መነሳታቸውን የሚያመላክት ነው እየተባለ ሲሆን አንድ ትሪሊዮን ዶላር በላይ ዓለም አቀፍ ንግድ የሚከናወንባት የቀይ ባህርና ሰሜናዊ የህንድ ውቅያኖስ ዓለም አቀፍ የንግድ መስመርንም ሰላም ሊሰጠው የሚችል አዲስ ስምምነት ከፊት ሊኖር እንደሚችል ከወደ ነጩ ቤተ መንግስት እየወጡ ያሉ መረጃዎች አመላክቷል። ለዘመናት ይህንን ቀጠና በማትራመስና ና በተለይም የአባይን ውሃ ምንጩን ተቆጣጥሬ ቀጠናውን በእጅ ካላስገባው ስትል ያልተገባ አካሄድን ስትሄድ ና ኢትዮጵያውያንንም ለበርካታ ሰቆቃ ለተለያዩ ችግር ና ባልተገባ መስዋዕትነት መክፈል ስትዳረግ የቆየችው ግብጽ አሁን ጊዜዋ ያበቃና ፀሐይ የጠለቀች ባት ያለች ይመስላል። በአንጻሩ ኢትዮጵያ አሁን ላይ ጸሐይ የወጣችባት ሲሆን የኢትዮጵያ የበላይነትና በቀጠናው ብሎም በዓለም አቀፍ ደረጃ ያላት ተቀባይነት ደግሞ እያደገ የሚመጣበት መጨረሻ በቀይ ባህርም ጭምር የምትገኝበት ጊዜ ቅርብ እንደሆነ ያሳዩ በርካታ ምልክቶች አሁን ላይ ብቅ ብቅ ከማለታቸው በላይ ገቢራዊ እየሆኑ የመምጣታቸው ጉዳይ ለዚህም ለውጥ አብነት ናቸው የተባለ ነው። ኢትዮጵያ ታላቅ የኢትዮጵያ ሕዳሴ ግድብን ከብዙ ጥረትና ትግል በኋላ በራሷ ገንዘብ በራሷ ኃይልና በራሷ ልጆች ገንብታ የምታስመርቅ ጉዳይ ለዚህ ለውጥና መሰረት የጣለ ነው የተባለ ሲሆን ወትሮውንም የአባይ ውሃን መሰረት በማድረግ በኢትዮጵያ ላይ በተለያየ መልኩ ሲደርስባት የነበረውን ጫና አሁን ላይ ኢትዮጵያ መቀልበስ የምትችልበት ደረጃ ላይ የመጣች ስለመሆኑ ያመለከተ ነው ተብሏል። ታዲያ ልክ በታላቁ የህዳሴ ግድብ ላይ የጀመረው የድል ጉዞ አሁን ኢትዮጵያ በባህር በሩ ለመድገም እንቅስቃሴ ያደረገችበት ባለበት በዚህ ጊዜ ግብጽ ኢትዮጵያ ባህር በር እንዳታገኘ፣ ባህር በር የምታገኝ ከሆነ በከፍተኛ መስዋዕትነት አሊያም በታላቁ የሕዳሴ ግድብም ሆነ በአባይ ውሃ ዙሪያ አዲስ እምነት በተለይም ግብጽ የምትሻውን የቅኝ ግዛት ዘመን አሳሪ ውሎችን እንድታፈርስ ለማስገደድ በርትታ እየሰራች ሲሆን በአንጻሩ ኢትዮጵያ ጉዳይን ባንክሮት ከመመልከትም አልፋ ከተለያዩ ግብጽ ላይ ተጽዕኖ ከሚፈጥሩ ሀገራት ጋር ያላትን ግንኙነት ጠበቅ በማድረግ ውጤታማ የሚባል የዲፕሎማሲ አካሄድ እየሄደች ትገኛለች። የዲፕሎማቲክ መረጃዎች እንዳመላከቱት ከሆነ ታዲያ በሻእቢያ ቁሳት ተንጠላጥላ ኢትዮጵያን ለመጣል የቋመጠችው ግብጽ ጉድ ሰምታለች የተባለ ሲሆን ፕሬዚዳንት ዶናልድ ትራምፕ እኔ ያለው ኢትዮጵያና ኤርትራ አይዋጉም ቀጠናውም አይበጠበጥም ማለታቸው ነው የተነገረው። ከአሜሪካ በተጨማሪ ሀያላን አረቦች የግብጽ ነገር በቃን ያሉ ሲሆን ነገሩ ለኢትዮጵያ ትልቅ የምስራች ነው እየተባለ ይገኛል። ይህ የትራምፕ አስተዳደር አዲስ አቅጣጫ ታዲያ በግብጽና ተላላኪዎቿ ሴራና ስልት ለበርካታ ዓመታት በኢትዮጵያና ኤርትራ መካከል በነበረው ፖለቲካዊና ና ጂኦፖለቲካዊ ውዝግብ ምክንያት አሁን ድረስ ለበርካታ ሰቆቃና የተለያዩ ያልተገቡ መስዋዕቶችን ሲከፍልና ለዚያም ሲዳረግ የቆየው የኢትዮጵያ ህዝብም ሆነ የኤርትራ ህዝብም እንደዚሁም በቀጠናው ያሉ የሌሎች ሀገራትን ህዝብ ሰላም ይሰጣል እየተባለ ሲሆን አንጻሩ የኢትዮጵያ ቀንደኛ ጥላትና ለዘመናት ከኢትዮጵያ ራስ አልወርድም በሚል አሁን ድረስ ኢትዮጵያ እንዳታድግ የባህር በርም እንዳይኖራት ብሎም ባለም አቀፍ ደረጃም ኢትዮጵያ የተገለለች ሀገር እንድትሆን ስትሰ ራና ና ያከሰሯት ግን ደግሞ የጠቀሟት የመሰሏትን ሚሊዮን ዶላሮች በማፈሰስ በኢትዮጵያ ላይ ፕሮፓጋንዳዎችን ስትነዛ የነበረቸው ግብፅን ከዚህ ቀጠና ገለል ሊያደርጋት የሚችል አካሄድ ስለመሆኑም ተሰምቷል። ይህ ደግሞ በዋናነት ኤርትራና ግብፅ ማን ያስገድዳል ማንስ ተጽዕኖ ማሳደር ይችላል ከሚል ከተነሳው የኢትዮጵያዎች ግንኙነትና ቀጠናውን የዳሰሰብ በጣም የተጠናና በተንቀሳቃሽ የተካሄደበት ባለው ፖሊሲ ምክንያት የመጣ ውጤት ስለመሆኑ የሚነገሩ ተንታኞች እንደሚያስረዱት። ያም ሆኖ ግን እባብ እያየ በልጥ በረየ እንደሚባለው ኢሳያስ አፈወርቂ የአሜሪካን አቋም የተማመኖበት አይመስል ያስባለ እርምጃ የወጣ ሲሆን ፕሬዚዳንት ከኢትዮጵያ በኩል የፈሩት ጦርነት መጥቶ ስልጣናቸውን እንዳያሳጣቸው በስጋት ሳውዲ ከጉድ እንዳያወጣቸው ለማጽናት ወደ ሪያድ ማቅናታቸው ተሰምቷል። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ለአራት ቀናት የሚቆይ የስራ ጉብኝነት ከሰዓታት በፊት ወደ ሳውዲ አረቢያ ተጉዘዋል።